ሰላም ሰላም ደህና ናችሁ? ውድ ተመልካቾቻችን፣ ዛሬ ደግሞ በአያት ኮምፓውንድ ውስጥ እንገኛለን። እጅግ በጣም ቆንጆና ዘመናዊ ሆኖ የተሰራ ቤት ይዘንም ማተናል። አያት ኮምፓውንድ እጅግ በጣም ቆንጆና ዘመናዊ ሆኖ የተሰሩ ቤቶችን እያስመለከተችን ትገኛለች፣ ውድ የላይ ፕሮፐርቲ ቤተሰቦች ይሄ ቤት 250 ካሬ ላይ የተሰራ ቤት ሲሆን ራሱን የቻለ ቤዚመንት ያለው ጂ ፕላስ ቱ አፍተር ትራስ ቆንጆ ቤት ነው። ውድ ተመልካቾቻችን ይሄ ቤት ከ10 እስከ 11 መኪና ማቆም የሚችል ፓርኪንግ አለው። ወደ ውስጥ ገባ ስንል እጅግ በጣም ቆንጆ ሆኖ ተስላ ግሪን እናገኛለን። እንግዲህ ይሄ ቤት እጅግ በጣም ቆንጆ እና ዘመናዊ ሆኖ የተሰራ ቤት ነው። የተጠቀሙበት ማቴሪያል እጅግ ዘመናዊ ያሰኛል። ይሄ ቤት በጣም ሰፋ ያለ ሳሎን ያለው ሲሆን አስራ አንድ መኝታ ቤቶች አሉት። አስራ አንዱ መኝታ ቤቶች ላይ ሻወር ሽንት ቤትና ቁም ሳጥን አለው እንደዚሁም ውሃ ማሞቃ ቦይለር አለው። እጅግ በጣም ጉዙፍ የሆነው የሳሎን ሃምቦል አለው። እንደሚታዩት በጣም ቆንጆና እጅግ በጣም የሚያምር ሃምቦል ነው። ውድ ተመልካቾቻችን ሰፋ ብሎ የተሰራ የኦፕን ኪችን ቦታ የክሎዝድ ኪችን እንደዚሁም ሰርቢሶችም አሉት። ምንም የሚጎሎ ነገር የለም። ውድ የላይ ፕሮፐርቲ ቤተሰቦች እንደሚታዩት ይሄ ሳሎን ነው፣ የመጀመሪያ ሳሎን ነው። ሁለት ሳሎን፣ አስራ አንድ መኝታ እና እጅግ በጣም የሚያምር ጃኩሲ አለው። ውድ ተመልካቾቻችን እንግዲህ እዚሁ ምድር ላይ የእንግዳ ማረፋ አንድ መኝታ ቤት አለው ራሱን የቻለ ሻወር ሽንት ቤት ያለው እጅግ በጣም ቆንጆና ዘመናዊ ሆኖ እየተሰራ ቤት ነው። ከእያንዳንዱ መኝታ ቤት ውስጥ ቴሌቪዥን የሚያገናኝ ሳተላይት ያለው ካሜራ ያለው ቤት ሲሆን እጅግ በጣም ቆንጆና ዘመናዊ ሆኖ እየተሰራ ቤት ነው። እንግዲህ ውድ የላይ ፕሮፐርቲ ቤተሰቦች ከእያንዳንዱ መኝታ ቤት ውስጥ እጅ መታጠባም አለው እንደሚታዩት ይሄ አበባ የመሰሌ ሃምቦል የሳሎን ሃምቦል ነው ይሄ እንግዲህ ውድ ተመልካቾቻችን እንግዲህ ምርጫችሁ ላይ ፕሮፐርቲ ይሁን ላይ ፕሮፐርቲ ይሄንና ከዚህ የሚበልጡ ቆንጆ ቆንጆ ቤቶችን በየቀኑ ማታ ማታ እያስመለክታችኋል ውድ ተመልካቾቻችን እንግዲህ የደረጃውን አስተራርም ደግሞ ልዩ ያሰኛል። በእንጨት የተሰራ እጅግ በጣም ቆንጆና ዘመናዊ ሆነው የተሰራ ቤት ነው ውድ ተመልካቾቻችን። ኮሪደሩም እንደሚታዩት በጣም የሚያምርና ቆንጆ ሆኖ የተሰራ ኮሪደር አለው። ማስተር ቤድሩሙም ቢትወስዱት እጅግ በጣም ቆንጆና ዘመናዊ ሆኖ የተሰራ ማስተር ቤድሩም አለው። የመልበሻ ክፍል ቁም ሳጥኖቹም እንደዚሁም ጃኩሲ ያለው እጅግ በጣም የሚያምር ቆንጆ የሆነ ቤት ነው። ውዲ የላይ ፕሮፐርቲ ቤተሰቦች እንግዲህ ይሄንና ይሄን የመሳሰሉት ቤቶችን በየቀኑና ና በየጊዜ ይዝን ስለምንመጣ እንግዲህ ቻናላችን ሰብስክራይብ አድርጋችሁ ደግሞ የተለያየ አገልግሎትም የምትፈልጉ አዲስ አበባ ከተማ ውስጥ ለመሸጥ ለመግዛት የምትፈልጉ ባለሀብቶችም ሆነ የግለሰቦች ማንኛውም ነገር ላይ ፕሮፐርቲ ምርጫችሁ እንዲሆን ይመኛለሁ። ምክንያቱም እኛ ጋር ምንም የሌለ ነገር የለም። መግዛት የምትፈልጉ ካላችሁ ከቦታ ጀምሮ እስከ ግዙፍ የሆነ ቤት የሚሸጥ ቤቶች አሉ። ለመሸጥ የምትፈልጉ ሰዎችም ካላችሁ እስከ ጥግ ድረስ ገዢዎች አሉን። ስለዚህ ምርጫችሁን ላይ ፕሮፐርቲ ይሁን። ውድ የላይ ፕሮፐርቲ ቤተሰቦች ቻናላችን ሰብስክራይብ ይጎለናል። ሰብስክራይብ አድርጉልን። ከዛ በኋላ እስከ ዘላለም አብረን እንሰራለን። ውድ ተመልካቾቻችን ይሄንና እነዚህን የመሳሰሉት ቤቶችን በየቀኑና በየጊዜው ይዘን ስለምንመጣ እንግዲህ እንድትከታተሉ ደግሞ ላይ ፕሮፐርቲ በዚው ይጋብዛችኋል። ቤቶች አሉን በአያት ኮምፓውንድ ጂ ፕላስ ዋን፣ ጂ ፕላስ ቱ፣ ጂ ፕላስ ስሪ እና ጂ ፕላስ ፎር አምስት መቶ ካሬ ላይ የተሰራ ቤት። ጂ ፕላስ 1 ዋን አምስት መቶ ካሬ ላይ የተሰራ ቤት ከሰባ እስከ ሰማና ሚሊዮን እየተሸጠ ይገኛል። በአያት ዙራ ጂ ፕላስ ቱ እጅግ በጣም ቆንጆና ዘመናዊ ሆኖ እየተሰራ ከመቶ ሀያ ሚሊዮን እስከ መቶ ሰላሳ እየተሸጠ ይገኛል። ጂ ፕላስ ስሪ ቤት ደግሞ ከመቶ 30 ሚሊዮን እስከ መቶ 60 ሚሊዮን እየተሸጠ ይገኛል። መቶ 50 ካሌ ላይ የተሰራ ህንጻ ማለት ነው። ውድ ተመልካቾቻችን እንግዲህ የዚህ ቤት ዋጋ ግን እጅግ በጣም በቅናሽ ዋጋ ይሸጣል። ውድ ተመልካቾቻችን የዚህ ቤት ዋጋ 52 ሚሊዮን ብር ብቻ ነው። በጣም ድርድር አለው። ትክክለኛና እውነተኛ ገዢ ከመጣ ተደራድርን ስለምንሸጥ ይደውሉልን። ለበለጠ መረጃ 0911 6896 65 ላይ ሄሎ ብቻ ነው የሚጠበቅባችሁ። ላይ ፕሮፐርቲ ማንኛውም ስለቤት ሽያጭና ክራይ ያገናኛችኋል። ውድ ተመልካቾቻችን እንግዲህ በሌላ ቪዲዮ ደግሞ ቆንጆ ቆንጆ ቤቶችን ይዘን ስለምንመጣ በሌላ ቪዲዮ እስክንገናኝ ድረስ ቸርሰንብቱልን፣ አመሰግናለሁ። ዋጋው ስንት ነው አልኩት። አምሳ ሁለት ሚሊዮን ብር ብር ለዚህ ቤት አንስም፣ እውነት አንስም። ችግ በጣም ቆንጆና ዘመናዊ ሆኖ የተሰራ ቤቶች